ሁሉ ነገር ከአቅም ይበለቅ ነው። ጥሩ ሰዓት ነው የመጣህ። ስራ ካለ አሁኑ መጨረስ እችላለሁ። አስቸኳይ ስራ አስቸ። አዎ በጣም ከትልቅ ሰው ጋር ተዋውቄያለሁ። ለዛ ሰው ደግሞ ኃይሌን ማሳየት እፈልጋለሁ። ስለዚህ ኃይሌን ለማሳየት ደግሞ ያንተ ድጋፍና እርዳታ ያስፈልገኛል። አታስቢ ማለት እኔ ታዛዥ ነው። እስካሁንም እኮ እያመላለስ ነው ነበር ሲሻና ነበረው። ችግር የለውም። ሞገስ አይሆን ከዲየን አይሆንም። ሲፈልግ ላይ ላይ ሱሪ ሪሌሽን መልቀቅ ይችላል። አይሁን። አረ፣ አረ ሞገስ፣ አረ በእናትህ፣ እኔ ምንም አላደርግም። እግሬን ብቻ ፍታኝ። አረ ሽንቴን ወጥሮኛል። አረ በወንድ ልጅ አምላክ። እንዴ፣ ምሳሌን መያዣ ማድረጋቸው ጥሩ ነው፣ ግን ሌላ መንገድ ይፈልጋል እንጂ ዝናን በጭራሽ አይፈጠሩም። ታዲያ ምን ማድረግ አለብን ትላለህ አንድ እድል አለ ምን እኔን ምሳሌ ያለችበት ቦታ ወሰጂ ግን ልጅቷ ደግሞ የት እንዳለች አላውቅም በዛ ላይ ልጅቷ ደግሞ የዝናን ህይወት ማትረፊያ ዋስትናቸው ናት እነሱ ልጅቷን የያዟት የዝናን ህይወት ለማቆየት እኔ ግን ልጅቷን ማግኘት የፈለግኩት ዝናን ለማስፈጣት እርግጠኛነ ግን ይኸውልህ እነዚህ ሰዎች በጣም ኃይለኛ ናቸው። የሆነ ስህተት ብንሰራና ብንሳሳት መፈጠራችንን እንጠላ ነው የሚያደርጉ። በእኔ አትተማመኝም? እሱማ እተማመናለሁ። እያመለጠ ነው! ድረሱበት! በስተመጨረሻም በመድብል ወዳጅ አጋዥነት ምሳሌ ከታገተችበት ክፍል ወጥታለች ማለት ነው። ይሄ የመድብል ወዳጅ ደግሞ ከዚህ በፊት ማህሌት ቅድስትን ለማስገደል ቅድስትን ግደሉልኝ ብላ ቀጥራ የነበረውና ሰውየው ደግሞ ቅድስት ስላሳዘነችው ብቻ ትንሽ ጨረፍ አድርጎ እየተዋትና እናም ደግሞ ምሳሌ ራሱ አሳግታ የነበረው ሰውዬ ነው ማለት ነው። ምሳሌ ከዚህ በፊት መድኃኒት ትወስድ የነበረ ጊዜ መድኃኒቱን ሳትወስድ ለረጅም ጊዜ ከቆየች ትሞታለች የሚለውን ነገር ስለምታቅ ማህሌት ይሄንን ሰውዬ አሁን የመጣውን የመድብል ወዳጅ ሰውዬ ቃጥራ ምሳሌን አግቶ ለተወሰነ ጊዜ ራሱ ጋር እንዲያስቀምጥ አድርጋ ነበርና ግን ደግሞ ቢሆንም ብሩክ ደርሶ አድኗት ነበር። ያኔ ማህሌት የቀጠረችው ሰውዬ ነው አሁን ላይ የመድብል ወዳጅ ሆኖ የተገኘውና ና እዚህ ጋር መድብልን አግዞት ምሳሌን ከታገተችበት ክፍል ነፃ ያወጣት ማለት ነው። ቢሆንም ግን እዚህ በር ፊት ለፊት ሁለት የካሌብ ሰዎች መጥቶበታል ማለት ነው። እነሱን ያው ተደባድቦ ወይ ደግሞ ታግሎ ማሸነፍ አያቅቶም። አንዴ ከዛ ግቢ ስለወጣ ማለት ነው፣ ሰው መንገድ ላይ ስለሆነ ያን ያክል እነሱ ላይጎዱት ይችላሉ ማለት ነው። ያው እነ ካሌብ መዛጋ ምሳሌን የያዟት መድ ብል ዝናን ካለቀቀ እሷን አንለቃትም፣ እሷ ዝናን ነፃ የምናወጣበት ነገር ነው ብሎ ነበር። እሷን እዛ ጋ የያዙት ዝና ደግሞ እዚጋ እንዳየ ነው፣ በሞገስ ስህተት አምልጧል ማለት ነው። ሞገስ እዛጋ ሽንቴ መጥቷል ሽንቴ አመልጥኝ በሚለው እዛጋ ስህተት ሰርቶ የዝናን እግር ፈቶ ነው። እዛ ጋ ዝና በፊትም ያስፈራ ነበር፣ ወንበር ላይ ቁጭ ብሎ እዚጋ ደግሞ ዳጣ እየነገረችው አትፍታው ከፈታሆ ይጠፋል ወይ ደግሞ የሆነ ነገር ያደርግናል ብላ እየፈራች ነው። እዛጋ ሞገስ ደግሞ በፊትም እኮ መድብል ያለ ጊዜ እንደዚህ እየፈታን ነበር ሽንቱን እንዲሸና የምናደርገው፣ ስለዚህ አትፍሪ ችግር የለውም፣ ፈት ነው ሽንቱን ሸቶ ከተመለሰ በኋላ መልሰን እናስረዋለን ብሎ እንደዚህ የማይሆን ትልቅ ስህተት ሰርቶ እዛ ጋ ዝናን አስመልጧል ማለት ነው። መድብልም ከዚህ በፊት ሲያወራ የነበረው ዝናን ብሩኬት እንዳለ ንገርንና እናም ደግሞ ምሳሌ ልቀቋት፣ እኔ ከአንተ ምንም ጉዳይ የለኝም ከዛ በኋላ እኔ አንተን እለቅሃለሁ ቢለውም እዛ ጋ ደግሞ ዝና ይሄንን ነገር ሊናገር አልቻለም እና ቢሆንም ግን እዚህ ጋ ዝናም ነጻ ወጥቷል፣ በዛ በኩል ደግሞ ምሳሌም ነጻ ወጥታለች። እዚህ ጋ አንድ የቀረውና መድብልን ትንሽ ቅር ሊያሰኝ የሚችለው ስለ ብሩክ ጉዳይ ነው። ብሩኬት እንዳለ ከዝና የሆነ መረጃ አገኛለሁ ብሎ ያስብ ነበርና ይሄንን የሚፈልገውን መረጃ ሳያገኝ ነው እዚጋ ሞገስ የማይሆን ስተሰርቶ ዝናን ያስመለጠው ማለት ነው። ያው ዝና መጀመሪያ ላይ እንደውም እጁንም ሊያስለቅቅ ከብሩክ ኪስ ውስጥ ቁልፍ ሊፈልግ ነበር፣ ግን ደግሞ እዛ ጋር የሆነ ድምፅ ሲሰማ እዚጋ መድብል ከመጣብኝ ደግሞ መልሶ ያስረኛል በሚለው እሱም ከዛ ክፍል እየሮጠ ወጥቷል ማለት ነው። እዚ ጋ ነው አሁን ሞገስና መድብል ሊጣሉ የሚችሉ ማለት ነው። ያው ምሳሌ ነጻ ብቶጣ ራሱ ብሩክ ደግሞ የት እንዳለ እስካሁን አላወቅንም። እንዴት እንደዚህ ታደርጋለህ በሚለው መጣላታቸው አይቀርም። ከዚህ በፊትም ሞገስ የሉላ የፍቺ ወረቀት ላይ አስፈርማለሁ በሚለው የዝናን እጅ ሊፈታው ሲል ነበር እዛ ጋ መድብል ደርሶበት፣ እንዴ ነው እንደዚህ የምታረገው? እንዴ ነው ግን እንደዚህ ነገር የማይሆን ነገር የምታስበው? አሁን እውነት እጁን ብትፈታ ይፈርምልኛል ብለ እንዴ ነው የምታስቡ? ብሎ ያኔ ራሱ በሞገስ አዝኖ ነበርና፣ አሁን ደግሞ እዚህ ጋ ዝና ሲያመልጥ ሁለቱ መጣላታቸው አይቀርም ማለት ነው። እሱ እዚህ ጋ ምሳሌ ነፃ ለማውጣት ሌላ ነገር እየሰራ ወይ ደግሞ በዚህ ልክ እየታገለ ሞገስ ደሞ ምንም ነገር ሳያግዘው እዛ ጋ መድብል የሚፈልገው ነገር ብሩክ ነፃ ለማውጣት ወይ ደግሞ ብሩክ የት እንዳለ ለማወቅ የሚሆን ምሳሌንም ነፃ ለማውጣት የሚሆን ምንም ነገር እዚህ ጋር ሳያግዙ ደግሞ እሱ እዚጋ የሚፈልገውን አንድ ማሳዣ ብሩክ የት እንዳለ የሚያቅበትን መንገዱን ሲያበላሽበት ወይ ደግሞ ዝናን ሲለቅበት ያው መጣላታቸው አይቀርም ማለት ነው። አሁን ላይ ያው ምሳሌ ስለተለቀቀች ሁለቱንም በጣም ደስ ይላቸዋል። ቢሆንም ግን በዝና መጣላታቸው አይቀርም ማለት ነው። ማህሌት ግን መጀመሪያ ላይ ይሄ የዝና ወዳጅ አዲስ የመጣው እሷ ከዚህ በፊት ቀጥራው ቅድስትንና ምሳሌን ለማስገደል የሞከረችው ሰውዬ ሲመጣ በጣም ደስ ብሏት ነበር እንደውም ያግዘኛል በወሳኝ ሰዓትን የመጣው ብላ ከካሌብ ጋር ራሱ አገናኝተ ነበር። ካሌብ ደግሞ ሰውየውን ሲያየው ያቋል፣ ይተዋወቃሉ። ከዚህ በፊት ያው በአንዳንድ የስራ ጉዳይ ሊገናኙ ይችላሉ ማለት ነው። ለዛም ነው ዛጋ ካሌብ አምኖት ምሳሌ ያለችበት ክፍል እንዲገባ እየፈቀደለም ማለት ነው። ያው ዛጋ ይሄኛው የመድብል ወዳጅ ካሌብንም ያሳምነው ለማህሌት በነገራት መንገድ ነው ዛጋ ምሳሌን ይዣት ሊሄድ ና ዝናን ነፃ ላውጣት በሚለው እዛ ዛጋ ያንን ነገር ነግሯቸው ለካሌብም ነግሮ ካሌብ ደግሞ የሚፈልገው ዝና ነፃ እንዲወጣለ ስለሆነ ደሞ ደግሞ ይሄ የመጣውን አዲሱን ሰውዬ ስለሚያውቀው ነው እዛ ጋር አምኖት እዛ ክፍል ያስገባውና፣ ግን ደግሞ ቢሆንም ይሄ የመድብል ወዳጅ እዛ ቁጭ ብሎ ምሳሌን የሚጠብቃትን ሰውዬ ከሱ ጋር ተደባድቦ ምሳሌን ነፃ ሊያወጣት የቻሉ ማለት ነው። ምናልባትም አይታወቅም፣ እዚህ ጋ ደግሞ ከማህሌት ጋርም ሊጣሉ ይችላሉ። ካሌብ አንችነሽ፣ ይህን ሰውዬ ያመጣሽብኝ፣ እኔ ከዚህ በፊት ባውቀው ራሱ ይህን ሰውዬ ደግሞ አሁን አምጥተሽ እንደዚህ ያስደረግሹ አንችነሽ ብሎ መጣላት ይችላሉ። ግን ደግሞ ቢሆንም እዛ ጋ ዝና መጥቶላችኋል ማለት ነው። ምናልባት እዚህ ጋር ዝና ከዛ ክፍል ከታገተበት ክፍል እየወጣ መድብል መጥቶ እዛው የታሰረበት ቦታ ካልመለሰው በስተቀር ከዛ ክፍል ሮጦ እየወጣ ነው። ከወጣ ደግሞ ለሁሉም ሰው ከባድ እንደሚሆን ግልጽ ነው ማለት ነው። ከዚህ በፊትም ሞገስ ራሱ ሲለው የነበረው ሞገስ እኔ ለአንተን የፈራው ሲለው ነበር። እናም ደግሞ መድብል ራሱ እንደሚያጠፋው ከዛ ክፍል እንደሚወጣ እርግጠኛ ሆኖ ከዚህ ክፍል ከወጣው ግን አጠፋለሁ ብሎ ሲዝትበት ነበርና እዚህ ጋ መድብል ደርሶ ወደዛ ክፍል ካልመለሰው ዝና ከወጣ ከካሌብ ጋር ሆኖ እቺን እዚህ ጋር የተሰቃያትን ብዙ ደም የተፋበትን እንደዛ የደበደቡትን መበቀሉ ስለማይቀር ሞገስንም መድብልንም አጠፋለሁ ማለቱ አይቀርም እንጂ እነሱ እዚህ ጋር በቃ እሱ ወደ ቤት ተመለሰ፣ እኛ ምሳሌን አገኘ፣ ስለዚህ በሰላም እንለያይ ብሎ እንደዛ ሊቀመጥ አይችልም ማለት ነው። ዝና ያው እልህኛ ሰው ስለሆነ እዚህ ጋር ለሁሉም ሰው አርፎ ሊቀመጥ አይችልም ማለት ነው። ምናልባት እዚህ ጋር መድብል ካልመለሰው በስተቀር ሁሉም አሁን ባለፈው ሞገስ እንደነገረው አንተ ምሳሌን ይዘህ ትደበቃለህ፣ እኔ ደግሞ ሉላን ይዤ ወደ አርባ ምንጭ እናቴ ጋር እሄዳለሁ ለተወሰነ ጊዜ ሁላችንም እንደዚህ እንደበቅና ነገሮች ከተረጋጉ በኋላ እንመለሳለን ብሎት ነበርና ምናልባት አሁን እዚህ ጋር ያንን ነገር ካላደረጉት በስተቀር ዝና ከዚህ ከወጣ ለሁሉም ሰው ከባድ ነው የሚሆነው ማለት ነው። ምናልባትም አይታወቅም፣ ይሄ አዲስ የመጣው ምሳሌን አሁን ያስመለጣት ሰውዬ ከመድብል ጋ ሆኖ ለሶስት ሆኖ ከተከላከሉ ነው እንጂ ከዚህ በኋላ ዝና ሁሉንም ሰው ማሰቃየቱ የማይቀር ነገር ነው ማለት ነው። አንዳንድ ጊዜ ሞገስ ላይ የሚታየው ስህተት ሞገስ ያው አሁን ላይ የሚፈልገው ከሁሉም ነገር በላይ ንብረቱን ማስመለስ ይፈልጋል። እናም ደግሞ እዛ ጋ ከሉላ ጋር አንድ ላይ እየኖሩ ነው። በህጋዊ መንገድ ከሷ ጋር ተጋብቶ ሚስቱ ሆና እንድትኖር ይፈልጋል። ግን ደግሞ ከዛ በፊት የሚቀድመው ነገር ከዝና ጋር ያለውን ፍቺ እንድትፈጽም የሚለው ነገር ስላለ እሱ አሁን ላይ እንዳየ ነው። ከአንዳንድ ከሱ አወራር የምንረዳው እዛ ጋ ሄዶ መድብልም ማገዝ ሳይሆን እዚህ ጋ ሉላን ነፃ ማውጣት፣ እዛ ጋ ዝና የፍቺ ወረቀቱ ላይ ይፈርምላትና ከዛም በኋላ ሌላ ጠበቃም እያናገረ ነው ንብረቱን ማስመለስ የሚለውን ነገር አሁን እሱ ያንን ነገር ነው እያሰብ ያለው። ሁለቱ ነገር ብቻ ነው የሚያስጨንቀው እንጂ እዚህ ጋር ምሳሌ ታገተች የሚለው ነገርና ብሩክ ደግሞ የት እንዳለ ብሩክ በህይወት ይኑር ወይስ ደግሞ ይሙት የሚለው ነገር ራሱ ያን ያክል ያሳሰበው አይመስልም። ለዚህም ነው እዚህ ጋር አሁን በዚህ ልክ ተዘናግቶ፣ ዝና ራሱ ሊፈታው እየቻለው እንጂ እዛ ጋር ከመድብል ጋር ሆኖ ያለውን ነገር ቢያደርጉ ኖሮ ይሄ ስህተት ባልተፈጠረ ነበር። መድብልም ይሄንን ስለሚያውቅ ነው የሚያደርጋቸው ነገሮችን፣ እቅዶችን ወይ ደግሞ አሁን ላይ እየተከሰተ ያለውን ነገር ራሱ ያን ያክል አይነግረው ለሞገስ። ሞገስ ግን ይሄ ነገር የመድብል ነገሮችን ከሱ ስር የሚደብቅ ራሱ ቅር ብሎታል ለሉላ ራሱ ሲያወራ ነበር መድብል ግን ለምን ነገሮችን እንደሚደብቀኝ አላውቅም አሁን ላይ ምን እንደሚያደርግና ምን እያደረገ እንዳለ ራሱ ሊነግረኝ ፈቃደኛ አይደለም ብሏል ማለት ነው ዛሬ ራሱ ኤፍራታ ደውላ እሱን ስታወራው የሆነ ቦታ ማገናኘት አለብን ሰዎቹ ስልኬ ሊጠልፉ ይችላሉ ብላ ስታወራው ግን እዛ ጋ ነገሮችን ደባበቀው ወይ ደግሞ ጫወታ ነው ይሄኛውም ጌም ነው ብሎ ነው ያሰበው ሞገስም ሲነግረው ሌላ ጫወታ ነው ያለው እንጂ እዚያ ጋ ኤፍራታ ደውለች እንደዚህ እንደዚህ ያለችኝ ብሎ እዛ ጋ ያወሩትን ነገር ሊነግረው አልቻለም ማለት ነው ሞገስ ግን ወዲያውኑ ነበር ላይ ሌላ ሪአክሽን ወይ ደግሞ እር እንደተሰኘ ያሳየው ማለት ነው። ይሄንን ነገር መድብል እንዴት ይደብቀኛል በሚለው ማለት ነው። ኤፍራታ ያው አሁን ላይ በማህሌት ምክር መሰረት እዛ ጋር መድብልን አሳልፋ ልትሰጠው ይመስላል ማለት ነው። እዛ ጋር እሷ የታገተች ክፍል ራሱ ቃል አስገብቶን የለቀቋት። አሁን ላይ ከመድብል ጋር ተገናኝተሽ መድብል ደግሞ ዝናን የት እንዳሰረው የት እንዳገተው ቀስ ብለሽ ትከታተያለሽ ወይ ደግሞ እሱን ታወጣጪውና ያንን ነገር ለኛ ነግረሽ እኛ ተከታትለን ዝናን ነፃ እናወጣለን ብሎ ያንን ነገር ቃል አስገብቶን የለቀቋት እዛ ክፍል አስሯት ማለት ነው። እሷ ደግሞ አሁን ላይ ምንም አማራጭ የላትም እነሱ ያጠፉኛል ብላ ስለምትፈራ እዚህ ጋር እያደረገች ያለችው መድብልን አሳልፋለ እነሱ ልትሰጥ ነው ማለት ነው። ለዛም ነው እዛ ጋር በስልክ ስታወራ ራሱ ሰዎቹ እየተከታተሉኝ ስለነበረ ፈሪቼ ነው ስልኬን ዘግጄ የተደበቅኩት። እናም ደግሞ አሁን ራሱ የት እንዳለው የማልነግር ሰዎቹ ምናልባት ስልኬን ጠልፎኝ ሊሆኑ ይችላሉ ብላ ነው በዛ ልክ ነገሮችን ሸፋፍና የነገረችው። መድብል ደግሞ በቀላሉ አይሸወድምእና ና ይሄ ጫወታ እንደሆነ ወዲያው ነበር የገባው። አሁንም ባለፈው እንዳደረገችው ባለፈው በመርዝ እሱ ልትገል እንደነበረው ሌላ ጨዋታ ልትጫወት እንደሆነ ገብቶታልና አሁን እሷ መታራሱ አንዳንድ ነገር ብታወራው ላይ አምነት ይችላል ማለት ነው። ምናልባትም እሷ እዚህ ጋር ያቀደችው ወይ ደግሞ መድብልን አሳልፋል ለሰዎቹ መስጠት የሚለው ነገር ራሱ ዝና ከዛ ወጥቷልና ቤት ከደረሰ ያው ይሄ ጨዋታ እዚሁ ጋር ሊቀር ይችላል ማለት ነው። ይሄ ጨዋታ ሊቀጥል የሚችለው የፍራታ መድብልን አግኝታው ለሰዎቹ አሳልፋ ልትሰጥ የምትችለው እዛ ጋር ዝና ከዛ ክፍል እየወጣ ነውና መድብል በር ላይ መጥቶበት ይህን ነው የምትሄዱ? ብሎ ወደ ውስጥ ከመልሰው ብቻ ነው ማለት ነው።